ሰላም ሰላም ውድ ተማሪዎች፣ ዛሬም እንግዲህ በአዲስ ቪዲዮ ተመልሰናል። በዛሬ ቪዲዮችን እንግዲህ የምንመለከተው የፍሬሽማን መቼ ነው የምንጠራው፣ እንዲሁም ደግሞ አብዛኞቻችን ውስጥ ጠይቁኝ የነበራችሁ ሬሚዲያልስ መቼ ነው የምንጠራው፣ እንዲሁም ደግሞ ሀገርስ መቼ ልናውቅ እንችላለን፣ በምን ያህል ጊዜ ተጠርተን ወደ ውስጥ እንገባለን የሚለውን ነገር ሁሉንም ነገር እንግዲህ በዛሬ ቪዲዋችን የምንመለከት ይሆናል ማለት ነው። ላይክ እንዲሁም ደግሞ ሰብስክራይብ በማድረግ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮ እንሄድ። በመጀመሪያ እንግዲህ የምንመለከተው የፍሬሽማን ነው። በፍሬሽማን ላይ እንግዲህ እስካሁን ምንም አይነት ነገር አዲስ ነገር እያወጣ የለም። ምንም አይነት ዩኒቨርሲቲም እስካሁን የፍሬሽማኖችን እየጠራ አይገኝም። ነገር ግን እኔ እንግዲህ በውስጥ መስመር እንደሰማሁት ከሆነ የፍሬሽማን ማንኛውም ተማሪ የሚገባበት ቀን እስከ ጥቅምት ሰባት ድረስ ማንኛውም ዩኒቨርሲቲ ይጠራል ተብሎ ይጠበቃል ማለት ነው። ይህንን መረጃ እንግዲህ ከተለያዩ ምንጮች ለማጣራት እንደሞከርኩት እንግዲህ እስከ ጥቅምት ሰባት መግባታችሁ አይቀርም ማለት ነው። ስለዚህ ከዛ በፊት የሚያስፈልጓችሁን እንደ ቲን ነምበሮች እንዲሁም ደግሞ የተለያዩ ትራንስክሪፕታችሁን አውጥታችሁ ዝግጁ ብትሆኑ አሪፍ ነው ብዬ አስባለሁ ማለት ነው። ስትገቡ የሚያስፈልጓችሁን ነገሮች በቀጣይ ቪዲዮ በሰፊው እየመመጣላችሁ ይሆናል ማለት ነው። ቀጥታ ወደ ሁለተኛውና ስለ ሪሚዲያል አዲስ ነገር ምን አለ እንዲሁም ደግሞ በምን ጊዜ ስንገባለን እንዲሁም ደግሞ መቼስ ዩኒቨርሲቲ ምድባችንን እናስተካክላለን እንዲሁም ደግሞ መቼስ ሀገር እናውቃለን የሚለውን ነገር አንድ በአንድ ልመልስላችሁ። ሪሚዲያል እንግዲህ ባለፈው አመት ላይ ተመርኩዘን ስንመለከት ማለት ነው። በባለፈው አመት ላይ ኦልሞስት ወደ ህዳር አካባቢ ነበረ እንግዲህ በየዩኒቨርሲቲው ላይ እንዲገቡ የተጠሩት። ነገር ግን ከዛ በፊት የአምናዎቹ የሪሚዲያል ተማሪዎች ማለት ነው የዩኒቨርሲቲያቸውን አስተካክለው ነበረ። ይህም እንግዲህ እናንተስ በዘንዱ አመት ዩኒቨርሲቲያችንን ማስተካከል አንችልም ወይ፣ የሞላ ነውን የሚል ጥያቄ እንግዲህ አብዛኞቻቸውም ስጠይቁ ነበረ። እሱንማ አብረን አካተን የምንመልስላቸው ይሆናል ማለት ነው። እዚህ ጋር እንግዲህ ስለዚህ የአምናዎቹ ህዳር አካባቢ ተጠርተዋል። እንዲሁም ደግሞ ዩኒቨርሲቲያቸውን የሞሉትንም በትክክል ሄደው በአቅራቢያቸው በተማሩበት ትምህርት ቤት ላይ ዩኒቨርሲቲያቸውን አስተካክለዋል ማለት ነው። በዘንድሮ ዓመትም እንግዲህ ዩኒቨርሲቲ የማስተካከል እድሉ ወይም ደግሞ ይኖራል አይኖር የሚባለው ነገር ምንም አይነት መረጃ አልወጣም። ነገር ግን እርግጠኛ ነኝ ማንኛውም ተማሪ እንግዲህ የሞላው ዩኒቨርሲቲ ድጋሚ ማስተካከል እንደሚችልና እድል እንደሚሰጥ፣ እኛም እንግዲህ በተለያዩ ተቋማት ወይም ደግሞ በትምህርት ሚኒስቴር ገጽ ላይ የተለያዩ ቅሬታዎችን አስገብተን እንግዲህ ምላሽ እየጠበቀን ይገኛል ማለት ነው። ይህ እንግዲህ የሚሆነው እናንተ ቴሌግራም ቻናላችን እጅ በሚጠብቁበት ጊዜ የተለያዩ መረጃዎችን እንዲሁም ደግሞ ኮምፕሊመንት የምታስገቡበትን ሊንክ እያስቀመጥንላችሁ እናንተም እንግዲህ ይህን ትብብራችንን እንድትቀጥሉት በትህትና እጠይቃለሁ ማለት ነው። በዚሁ አጋጣሚ እንግዲህ የዘንድሮው የሪሚዲያል ተማሪዎች እንግዲህ ጥቅምት እንኳን ቢያልፍ በህዳር ላይ ትገባላችሁ ብዬ አስባሉ ማለት ነው። እናንተም እንግዲህ ከአሁኑ የሚያስፈልጋችሁን ዝግጅቶች እንዲሁም ደግሞ የሚያስፈልጋችሁ መጽሐፎች ትረቲ ነምበር ሁሉም ነገር አሟልታችሁ እንግዲህ ወደ ዩኒቨርሲቲያችሁ እንድትገቡ እትትና እንጠይቃለን ማለት ነው። ስለዚህ ሁላችሁም የሪሚዲያል ተማሪዎች እስከ ህዳር አካባቢ ላይ የምትገቡ ይሆናል። እስከዛ እንግዲህ አዳዲስ የወጡ መረጃዎች ካለ ማለት ነው የማሳውቃችሁ ይሆናል። ይህን ዩቱብ ቻናል ሰብስክራይብ አድርጉት፣ እንዲሁም ደግሞ ላይክ አድርጉት ሪሚዲያ አለም ገብታችሁ በጣም ወሳኝና ጠቃሚ የሆነ ዩቱብ ቻናል ስለሆነ ሁሉም ነገር የምናስተምራችሁና አብረን ሆነን ብዙ ስኬቶችን አብረን የምናይ ምርጤቱ ብቻ አለው ላይክ እንዲሁም ደግሞ ቴሌግራም ቻናችን ጆይን ማረጋችሁን እንዳትረሱት። የዛሬ ኢንፎርሜሽናችን ይህንን ይመስላል። እንግዲህ በአጠቃላይ ሳጠቃልላችሁ ምንድን ነው የፍሬሽማን እንግዲህ እስከ ጥቅምት ሰባት ድረስ ትገባላችሁ ተብሎ ይጠበቃል። እንዲሁም ደግሞ የሪሚዲያል ከሆነ ዩኒቨርሲቲያችሁን ማስተካከል የምትችሉበትን ጊዜ ሲደርስ የምናሳውቃችሁናል ማለት ነው። እናንተም ደግሞ እስከ ህዳር ትገባላችሁ ብለን እንጠብቃለን። ላይክ እና ሰብስክራይብ ማድረግ እንደረሳ ይመቻችሁ።